የክፍፍል አጀንዳ ለሀገር ሰላም ጠንቅ፣ ለተቋማት የህሉን አደጋን ጋርጦ ቆይቷል። አንድነት ደግሞ የሁሉም ጥያቄ ነው። ከኢቲቪ ጋር ቆይታ ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት ሼህ ሀጅ ኢብራሂም ቱፋ አንድነት የምክር ቤቱ ቁልፍ ዓላማ ሆኖ እንደተሰራበት ተናግረዋል። የድሮ ስርዓቶች እንዳልኩት ስማችን ብዙ አድርጎ በተለያየ ታርጋ ለጥፈውብን እኛን ለመበታተን እንዲመቻቸው ሲያደርጉ የነበረ። ይህንን ያነሳልን ቢኖር ክቡር ጠቅላይ ሚኒስትራችን ናቸው። ይህንን መሰረት በማድረግ እኛም ወደዚህ ስንገባ ትልቁና ዋነኛው የሰራ ነው አንድነት ላይ ነው። አልሐምዱሊላህ ተሳክቶልናል። የኡለማዎች አንድነትና ትብብር ሰነድ በእጃቸው ገብተዋል። እሱ ወደ ተግባር ለውጠናል። በአንድነት መቆም ሲቻል መተባበር ሲሰምር ስለ ሀገር ሰላም በጋራ መስራት ይቻላል። ሸህ ሀጅ ኢብራሂም ቱፋ እንዳነሱት አንድነት ጠቅላይ ምክር ቤቱ አርአያነት ያለው ተግባር እንዲፈጽም ያስቻለው ነው። መጅልሳችንም ሆነ እኔም ቅድማ ከዲናችን ከተቋማችን መገልገል ጎን ለጎን ለሰላም ነው። ሰላም ሲኖር ሁሉም ነገር ይኖራል። ሰላም ከሌለ ሁሉም የምንላቸው ነገር ሁሉ ሊኖር አይችልም። ሰላም ስላለ ነው ይሄንን ሁሉ መስራት የቻል ነው። ከኛ በፊት ማንም ደፍሮ ያልገባ ሶማሌና አፋር መካከል አላህን ተስፋ በማድረግ እንዲሁም ደግሞ የመንግስታችን ቅንነትና ቀናነትን በመተማመን እኛ ተቃራኒ አይሰራም ብለን በመተማመን ገብተን ያያችሁትን ውጤት አላህ አግዞን ልናመጣ ችለናል። አንድነት ሰላም በማምጣት መተባበር፣ መተዛዘን በማስፈን ብቻ አልቆምም የሚሉት ሸኽ ሀጅ ኢብራሂም ቱፋ አንድነት የጋራ ተቋምን በጋራ ወደ መስራት እያመራ ስለመሆኑ አስቀምጠዋል። አንድነት ስንል አንዱ አንዱን ጨፍልቆ በአንዱ እንድመራ እንዳልሆና ለሁሉም ግልጽ ነው መሰለኝ። ጠንካራ መጅልስ እንድመጣ የጋራ ቤት እንድንሰራ በአንድነት ሁሉም የኔ ነው የሚለው እቺ ወንበር የሁሉም የሁሉም ላኢላ ለላ ላለ ወን ሙስሊም ሁሉ እኩል እንደ መሆኑ አመጣ ሁሉም የምሳተፍበት ሁሉም የእኔ ቤት ነው ብሎ አብሮ በጋራ የራሱን ቤት የሚገነባበት ምርጫ እንድመጣ ብለን ወስንን። ያው ምርጫ ቦርድ ከገለልተኛ አካል መርጠን ምርጫ ቦርዱ አልሐምዱሊላህ እስካሁንም እያያችሁ ነው በሃይማኖት ተቋማት የሚሰፍን አንድነት ለሀገር ሰላም አስተዋጽኦ ከፍ ከማለቱም በላይ የጋራ ሀገር ለመገንባት በሚደረገው ጥረት እጅግ ጠቃሚ አበርክቶ ይኖረዋል በጠቅላይ ምክር ቤቱ የተሰሩ ለአንድነት የሚያግዙ ስራዎች ሀገራዊ ጉዳዮች ላይ በንቃት ለመሳተፍም ያስቻለ እንደነበር ነው ስራ አስኪያጁ ሀጅ ከማልሃሮን የሚያነሱት የአንድነትና የሰላም ኮንፈረንሶች ከሀያ ያላነሱ በሁሉም ክልሎች ደረጃ በሚሊኒየም ጨምሮ በተለያዩ ቦታዎች ተሰርተዋል። በነዚህ በሶስት ዓመት ውስጥ ከዛ ውጪ የተለያዩ ጉብኝቶችም ተደርጓል። በየክልሎቹ ምክክር ኮሚሽንን በሚመለከት በበፊቱ አይነት ተቋም ቢሆን ኖሮ ኮምፒት ማድረግ አንችልም። አሁን ግን የሙስሊሙን ጥያቄ ይሄ ዩኒቲ በመኖሩ በጋራ ተሰባስቦ ጥያቄዎቹን አጀንዳዎቹን አስቀምጦ ቀርጾ ለማህበረሰቡ የሚጠቅሙ ነገሮች መፍትሄ እንዲኖሩት በሀገርም ደረጃ ሰላም እንዲኖርና አገራዊ ጉዳዮች ላይ አዋጆች ይወጣሉ፣ አስተዋጽኦ እናደርጋለን። የሚወጡ ምክክሮች ይኖራሉ፣ ስብሰባዎች፣ ትልልቅ ስብሰባዎች ይኖራሉ። የተለያዩ አዋጆች ሲቀረጹ የራሳችንን አስተዋጽኦ እንሰጣለን። ጠቅላይ ምክር ቤቱ በተጠናከረ አንድነት ለሀገር ሁለንተና እድገት ሚናውን ለማሳደግ እንደሚሰራ ነው የገለጸው።